ወርቅና ደም ከዱባይ እስከ ሞስኮ የተዘረጋው ከደም የሚገኘው የሱዳን የተሰረቀ ወርቅ ሰንሰለቱ ሲፈተሽ። የተፈጥሮ ሀብት ታላቅ በረከት ነው፣ ሀገራትን የሀብት ማማ ላይ የሚያስቀምጥ ህዝባቸውን ከድህነት የሚያላቅቅ ዓለም አቀፋዊ ተደማጭነታቸውን የሚጨምር ጡንቻዎቻቸውን የሚያፈረጥም የፈጣሪ ጸጋ ነው። እነ ሩሲያን ሲያፈረጥማቸው ሳውዲ አረቢያ ዩናይትድ አረብ ኤምሬትስ፣ ኳታር፣ ኩዌት፣ አዘርባጃን የመሳሰሉ ሀገራትን ደግሞ የኢኮኖሚ ከፍታ ላይ ያስቀምጧቸዋል። ቻይናና አሜሪካም በተፈጥሮ ሀብታቸው በዓለም ኢኮኖሚ ላይ አቅማቸውን አሳድጎላቸዋል። ግና የተፈጥሮ ሀብት ለሁሉ ጸጋ፣ ለሁሉ በረከት አይደለም። የተፈጥሮ ሀብታቸው የእልቂት መንስኤ፣ የብጥብጥ ምክንያት የሆኑባቸው ሀገራት በርካታ ናቸው። የተፈጥሮ ሀብት በማግኘታቸው ብቻ ያንን ሀብታቸውን ለማግኘት የቋመጡ ሀገራት ጦርነት የመዘዙባቸው፣ ያፈራረሷቸው ሀገራት ከመካከለኛው ምስራቅ እስከ አፍሪካ በቁጥር ብዙ ናቸው። የዘርፉ ተንታኞች እንደሚናገሩት ኢራቅን ያስወረራት ጅምላ ጨራሽ መሳሪያ መታጠቋ ሳይሆን የነበራት ትልቅ የነዳጅና የተፈጥሮ ጋዝ ምችት የአሜሪካና አጋሮቿን ትኩረት በመሳቡ ነው። ከሶሪያ እስከ ሊቢያ ሀገራትን የተፈጥሮ ሀብቶቻቸው መርገምት ሆኖባቸው በውጭ ኃይሎች ጣልቃ ገብነት ፈራርሰው አይተናቸዋል። ኮንጎን የመሳሰሉ የአፍሪካ ሀገራት አልማዝን በመሰለ እንቁ የትም የማይገኝ ማዕድን ላይ ተኝተው ህዝቦቻቸው የሚላስ የሚቀመስ ለማግኘት የሚጋደሉባቸው ሆነዋል። ከሰላሳ ስምንት ትሪሊዮን ዶላር በላይ የተፈጥሮ ሀብት የተሸከመችው ኮንጎ ከዓለም እጅግ ድሃዋ ሀገር ከመሆን አላስጣላትም። የተፈጥሮ ሀብት እንደዚህም ያደርጋል። ፍሬውን ሌሎች እየበሉ ጽዳጁን ለባለቤቶቹ እየጣሉ የበይ ተመልካች ብቻ ሳይሆን ሌሎች ሲበሉ ወይንም እንዲበሉ ሟች አድርጓቸዋል። የተፈጥሮ ባለሀብቶች ሀገራት የተፈጥሮ ባለሀብቶቹ ሀገራት ይህንን ፍራቻ ሁለት ነገር ያደርጋሉ። አንድም እንደ አረብ ሀገራት ከሚያገኙት ግዙፍ የተፈጥሮ ሀብት ለሀያላን በተለይም ለአሜሪካ ይከፍላሉ፣ አሊያም እንደምንም የጦር አቅማቸውን አፈርጥመው ሉዓላዊነታቸውን ለማስጠበቅ ይጥራሉ። ታዲያ ይሄ የሚያስከፍለው ዋጋ ቀላል አይሆንም። የተፈጥሮ ሀብታችንን ለሀያላኖች አናስነካም የሚሉት ኢራንና ቬንዙዌላ እያሳለፉ ያሉት ፈተና የምናይው ነው። ምዕራባውያኑ ጥቅም ያላገኙበትን ሀገር በየትኛውም ሁኔታ ማድቀቅ የረጅም ጊዜ ስልታቸው ነውና እነዚህ ሀገራት ተብትቦ በሚስተደራራቢ ማዕቀብ በማሰር ኢኮኖሚያቸውን በሽተኛ አድርገው በማይድን ሕመም ውስጥ ያስገቡታል። ታዲያ የተፈጥሮ ሀብት መርገምት ሰቆቃና ሞት ከሆነባቸው አረብም አፍሪካም ከሆኑ ሀገራት አንዷ የኛዋ ጎረቤት ሀገር ሱዳን ነች። በወርቅና ነዳጅ የታደረችው ሱዳን ሊያከብሯት ሊያልቋት የሚገባቸው ሀብቶቿም የደም ጅረትን ይዘውባት ህዝቦቿ በለቅሶና ዋይታ የሰቀ ቀን ህይወታቸውን እየገፉባት ይገኛሉ። እንኳንስ ወርቅ ቁራሽ ዳቦም አጥተው ከወርቅ መሬት ላይ ተኝተው በረሃብ ይኖራሉ። የሱዳን ከሌላው የሚለየው የሱዳን ወርቅ አንጠፍጣፊዎች የተፈጥሮ ሀብቷ ህገወጥ ተቋዳሾች ራሳቸው በተፈጥሮ ሀብት የተምነሸነሹ ሀገራት መሆናቸው ነው። የተባበሩት አረብ ኢሚሬቶችና ሩሲያ ከሱዳን የተፈጥሮ ሀብት ጠላፊ መጣጮችና ሰንሰለታቸው እንዲህ በኢትዮስካይ ሚዲያ ይፈተሻል። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ መልካም

የሱዳን የእርስ በርስ ጦርነት የተጀመረው በካርቱም ጎዳናዎች ነበር። ያኔ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና የሱዳን ብሔራዊ ጦር ዓለምን ባስገረመ መልኩ በሱዳን ዋና ከተማ ተኩስ ሲከፍቱ የተኩሳቸው ዓላማ ካርቱምን መቆጣጠር ብቻ አልነበረም። በጦርነቱ ባልተጠበቀ መልኩ በጀኔራል መሐመድ ሐምዳን ዳጋሎ ወይም ሐሜቲ የሚመራው አርኤስኤፍ ዋና ከተማዋን ካርቱምን፣ የካርቱምን አየር ማረፊያን እንዲሁም ቤተ መንግስቱን በመቆጣጠር የሱዳንን ጦር ገፍቶ አሸንፎ አባረረው። ግና አርኤስኤፍ ቆጣጠረው ይህም ብቻ አልነበረም። በካርቱም የሚገኘውን የሀገሪቱን ዋና የወርቅ ማጣሪያ በመቆጣጠር የሀገሪቱን ዋና ሀብት በእጁ አስገባም ልክ ማጣሪያውን ሲቆጣጠር የ150 ሚሊዮን ዶላር ወርቅን በእጁ አስገባ ማለት ነው ይሄ ገና ጅምር ነበር የድሉ የሀብት ማማው ጅምር የሱዳናውያን ለቅሶና የሱዳን ፍጥኖ ደራሽ ኃይል ፈንጠዝያ ጅምር የሱዳን ኃይሎች መሰንጠቅ ታዲያ ቀድሞ የሳበው ሶስት ሀገራትን ማለትም ግብፅን የተባበሩት አረብ ኤሚሬቶችንና ሩሲያን ነበር የቀድሞ የአሜሪካ ዲፕሎማት በውጭ ጉዳይ ፖሊሲ ኢንስቲትዩት የአፍሪካ ጉዳዮች ኃላፊ ስለ ሱዳን ጣልቃ ገብነት ሲናገሩም፣ ሱዳንን የተቆጣጠረ አካል ሰፊውን የአካባቢውን ቀጠና ይቆጣጠራል፣ በአፍሪካ ቀንድ በአጠቃላይ ከሰሐራ በታች ባለው አፍሪካ ትልቅ ተጽዕኖ ይኖረዋል ብለዋል። ከጦርነቱ መቀስቀስ አስቀድሞ እንደ ዛሬው አቅሞ ያልተዳከመው ሩሲያ በሱዳን ላይ ትልቅ ወታደራዊና ፖለቲካዊ ተጽዕኖ ነበራት። የሱዳን ዋነኛ መሳሪያ አቅራቢ ስትሆን የተለያዩ ስምምነቶችን የሚያደርገች ሀገር ናት። ሩሲያም ሌላኛዋ በሱዳን ትልቅ ተጽዕኖ የነበራት ሀገር ደግሞ እጇ ከጊዜ ወደ ጊዜ እየረዘመ የመጣው የተባበሩት አረብ ኢሚሬቶች ናት። እናም የሱዳን ጦር ተከስቶ ኃይሉ ወደ አርኤስኤፍ ሲያመዝን፣ ሁለቱ ሀገራት ድጋፋቸውን ለፈጥኖ ደራሽ ኃይሉ ማድረጋቸውን ተያያዙት። ለምን የሱዳን ን ወርቅ ለመውሰድ። እናም ሁለቱ ሀገራት የሚያስታጥቁት የሚያሰለጥኑት አር ኤስ ኤፍ አብዛኛውን የሱዳን የወርቅ ማዕከል በመቆጣጠር ወደ ሁለቱ ሀገራት የወርቅ ቻናሎችን አንቆረቆረም። በዩክሬን ጦርነት ከፍተኛ ፈተና የገጠማትና ያኔ ከሶሪያም ያልተባረረችው ሩሲያም የዋግነር ቅጥረኛ ጦርን ወደ ሱዳን በማስገባት አር ኤስ ኤፍን ማገዝ፣ ማስታጠቅ አብሮም ማዋጋቱን ቀጠለችበት። ከዚያም የወርቅ ጣቢያዎቹን በመቆጣጠር የሱዳን ወርቅ ከሱዳን ተነስቶ በሶሪያ በኩል አድርጎ ወደ ሩሲያ ይገባ ነበር። ያኔ ሶሪያ በሩሲያ ተጽዕኖ ስር በመሆኗ ለሩሲያ ትልቅ አጋጣሚ ነበር። በዚህ ጊዜ ዩክሬን በሱዳን የሚገኘውን የሩሲያውን ዋግነር ልዩ ኃይል ለመምታት ልዩ ጦሯ አንልካ ማደን ጀመረች። በጀነራል አብዱል ፈታህ አል ቡርሃን ከሚመራው የሱዳን ጦር ጋር በመቀናጀትም በወግነር ቅጥረኞች ወታደሮች ላይ እርምጃ መውሰድ ጀመረች ዩክሬን። በዚህም የሱዳን ጦር ጉልበት እያገኘ መጣም። ይህ በእንዲህ እያለነበር ነበር በሩሲያ ጦር አመራሮች አፈጻጸም ዩክሬን ላይ የተበሳጨው የዋግነሩ መስራችና መሪ የቭግኒ ፕሪጎዥን በሩሲያ ላይ ወታደራዊ ዓመፅ ያደረገው ያኔ። አመፅ ቢቆምም ፕሪጎዥን በሄሊኮፕተር አደጋ ሞተ ተባለም። ፕሬዚዳንት ቭላዲሚር ፑቲን እንዳስገደሉት ቢታማም፣ ታዲያ ይህ ግድያና መስቀልቅል ሩሲያ በሱዳን ላይ ያላትን ተጽዕኖ እያዳከመውና ሩሲያም ከአርኤስኤፍ ጋር አጋርነቱን ትታ ገለልተኛ ሆኛለሁ አለች። የዋግነር መዳከም የሩሲያን ከሱዳን የምታገኘውን የወርቅ ጥቅምም አዳከመውም። በዚህ ጊዜ ነው ሌላኛዋ የአርኤስኤፍ ወይም የሱዳን ፈጥኖ ደራሽ ኃይል አጋር ዩናይትድ አረብ ኤምሬትስ ድጋፏን አጠናክራ የቀጠለችው የወርቅ ማውጫዎቹ ከአርኤስኤፍ ተነጥቀው ወደ ሱዳን ጦር እንዳይገቡ ኢማራት እገዛዋን አጠናክራ ቀጠለች። ሩሲያና ቻይና ሰራሽ ድሮንና ተተኳሾችን ለአርኤስኤፍ በማስታጠቅ አጠናከረችው። ኢማራት በመሳሪያ ብቻ ሳይሆን ከኮሎምቢያ ድረስ ቅጥረኛ ተዋጊዎችን በማምጣት የወርቅ ጣቢያዎቹን ከሷና አጋሯ አርኤስኤፍ እጅ እንዳይወጣ መታገሏን ቀጠለች። ዩናይትድ አረብ ኤምሬት ስሜትስ ምን ያክል ወርቅ ብታገኝ ነው ዚህ አስቀያሚ የእርስ በርስ ጦርነት ውስጥ የተዘፈቀችው የሚለው ዋና ጥያቄ ነው። የሱዳን የወርቅ ሀብት እንዲህ ቀላል የሚባል አይደለም። ደቡብ ሱዳን ከተገነጠለች በኋላ የሱዳንን ዋነኛ የውጭ ንግድ የሚሸፍነው ወርቅ ነበር። በቀጠናው ካሉ ግዙፍ የወርቅ አምራቾች ቀዳሚዋም ሱዳን ናት። እናም ይህ ወርቅ ወደ ካዝኗ እንዲገባ ኢማራት በጦርነቱ የእርሷን ጥቅም የሚያስጠብቀውን ኃይል ማስታጠቅና መደገፍ አለባት። በሱዳን የሚሞተው በመቶ ሺዎች የሚቆጠር ህዝብ፣ በረሃብ የሚሰቃየው በሚሊዮን የሚቆጠር ህዝብ ኢማራት ከምታገኘው ረብጣ ዶላር አንጻር ምንም ነው። እንደ ሚድል ኢስት አይ መረጃ ከሆነ ከ400 ቶን በላይ ወርቅ በየዓመቱ ከሱዳን ወደ ተባበሩት አረብ ኢሚሬቶች ይጓጓዛል። ያ ማለት ዩናይትድ አረብ ኢሚሬትስ በየዓመቱ ከሱዳን የ30 ቢሊዮን ዶላር ገንዘብ ታገኛለች። በያመቱ ይህ ገንዘብ ማለት የሱዳን አጠቃላይ ወይም ጥቅል ኢኮኖሚ ሊሆን ትንሽ የሚቀረው ነው። ይህ ገንዘብ ማለት የኤርትራን ጥቅል ሀገራዊ ምርት 15 እጥፍ የሚያክል ነው። ይህ ሁሉ ወርቅ ወደ በሩት አረብ ኤምሬቶች የሚፈሰውም ያለምንም ቀረጥና ቁጥጥር ነው። እናም ዱባይ የወርቅ ቋቶቿን ከፍታ ትጠባበቃለች። በዱባይ ከ20 በላይ የወርቅ ማጣሪያ ኢንዱስትሪዎችና ከሰባት ሺህ በላይ የወርቅ ነጋዴዎች እንደሚገኙ ይነገራል። በዚህም ዱባይ የዓለም የወርቅ ማዕከል ለመሆን እየሰራች ነው። ዕድሜ ከሱዳንና ከሌሎች አፍሪካ ሀገራት ለምታስገባው ወርቅ ይግባና ኢማራት የወርቅ ትርፏ በቢሊዮኖች እየተንበሸበሸላት ነው። እናም ኢማራት ይህን ማጣት አትፈልግም። እንደ ካታም ሀውስ ትንታኔ ታዲያ ኢመራት ይህ ላለማጣት ሱዳን እንድትረጋጋም ሆነ አንድ ማዕከላዊ መንግስት እንዲኖር አትሻም። ለዚህም ሲባል በጀኔራል መሐመድ ሐምዳን ዳጋሎ ወይም ሄመቴ የሚመራውን የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት በሱዳን እንዲመሰረት አድርጋለች። ይህ ሱዳንን ለሁለት የሰነጠቀ ሲሆን አብዛኛውን የወርቅ ማዕከል የተቆጣጠረው አርኤስኤፍ የሱዳንን ወርቅ ከዱባይ ጋር አስተሳስሮ እንዲቀጥል ያደርገዋል። ይህም የሱዳንን የመከራ ጊዜ በትሎ እንዲቋጭ የሚሰጠው ተስፋን የሚያጠብ ነው። የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ አሁን ላይ በከባዱ እየታጠቀ ትጥቁም ከሱዳን ጦር እየበለጠ እንደሆነ መረጃዎች ይጠቁማሉ። የታጠቀው የድሮንና የተተኳሽ ኃይል በሱዳን የትኛውም ጥቃት ካለም ርቀት ሳይገድበው እንዲፈጸም ያደርገዋል። የሱዳን ሁሉም ግዛቶች በአርኤስኤፍ የጥቃት ኢላማ ውስጥ ናቸው የሚለው መረጃም የቅርብ አይደለም። አርኤስኤፍ ከዚህም አልፎ የሱዳን ጦርን ያግዛሉ ያላቸውን ሀገራትን እስከ ማስፈራራት የደረሰ አቅምን ታጥቋል። በተለይም ኤርትራና ግብፅን ማጥቃት የሚያስችል ጥቃለው ለዚህም ሁለቱ ሀገራት የጥንቃቄ ጉዞ እንዲያደርጉ አስገድዷቸዋል። ሱዳን ወርቋ የተፈጥሮ ሀብቷ መርገምት ሆኖባት ሞትና ስቃይን፣ ረሃብና መፈናቀልን ያመጣባትም እንዲህ ነው ነውም። ከዚያው ከሱዳን ግድም ሳንጠፋ በሱዳንና በደቡብ ሱዳን ያለው ግጭት በነዳጅ ዘይት የበለጸገችው የአብዬን ግዛት ዕጣ ፈንታ ለመወሰን አዳጋች እንዳደረገው የመንግስታቱ ድርጅት አስታውቋል። በሱዳንና በደቡብ ሱዳን መካከል በነዳጅ ዘይት የበለጸገችው በአብዬ ግዛትና በድንበር ጉዳዮች ላይ የነበረው የፖለቲካ ሂደት በጎርጎሮሲያኑ ሚያዝያ 2023 የሱዳን የእርስ በርስ ግጭት ከተቀሰቀሰበት ጊዜ ጀምሮ በነበረበት እንደቆመ ነው። ነገር ግን ከዚያ በኋላ በግንቦት ወር ሁለቱም ወገኖች ከተባበሩት መንግስታት ጊዜያዊ የጸጥታ ኃይል ለአብዬ ስትራቴጂ ግምገማ ቡድንና ከተባበሩት መንግስታትና የአፍሪካ ህብረት ድጋፍ በአብዬ ላይ ግንኙነታቸውን ለመቀጠል ፍላጎት እንዳላቸው አሳውቀ የነበረ ቢሆንም ሳይሳካ ቀርቷል። ይህንም ተከትሎ የግዛቴቱ ጣፍንታ ለመመልከት ባለፈው ረቡዑ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ተሰበሰበ ቢሆንም የተከፋፈለ አቋም መያዙ ተሰምቷል። በመድረኩ ንግግር ያደረጉት በተባበሩት መንግስታት ድርጅት የአፍሪካ ጉዳዮች ረዳት ዋና ጸሐፊ ማርታ ፓቤ በሱዳን ውስጥ ያለው ተለዋጭ ጦርነትና በደቡብ ሱዳን ያለው ያልተረጋጋ ፖለቲካዊ ሁኔታ የአብዬ ግዛት እጣ ፈንታን ለመወሰን አዳጋች ማድረጉን አስታውቀዋል። በመድረኩ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በግዛቲቷ የተሰማራውን የሰላም አስከባሪ ኃይል ቆይታ እንዲራዘም እቅድ ያቀረበ ሲሆን፣ አሜሪካ በበኩሏ ለቀረበው ምክር ሀሳብ ቅድመ ሁኔታ አስቀምጣለች። አሜሪካ የሰላም አስከባሪ ኃይሉ ቆይታ እንዲራዘም ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ2011 የደረሱትን የሰላም ስምምነት ማጽናታቸውን ማረጋገጥ አለብኝ ብላለች። የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ ልኡክ ጓንግ ኮንግ በበኩላቸውም በሱዳን ጦርነቱ መቀጠሉ በደቡብ ሱዳንም ጸጥታ ላይ ብርቱ ተግዳሮት ደቅኗል፣ በሁለቱም ሀገራት በኩል የታጠቁ ኃይሎች ድንበር ዘለል እንቅስቃሴ ማድረጋቸው በአካባቢው የጸጥታ ሁኔታ እንዲባባስ አድርጎታል ያሉ ሲሆን ሂደቱን ለማስቀጠል የአፍሪካ ህብረት መራሹ የሚያደርገውን ጥረት ለመደገፍ እንደሚጠባበቁም ተናግረዋል።